ከልጁ ጫጫታና ጩኸት ቋሚ ትርጉም የሌለበት ትርጉም የሌለበት ንጽጽር ባጭሩ አቀርብላችኋለሁ። ማለት የእንግሊዝኛውን ኦሪጂናል እና የአማርኛውን ትርጉም ማለት ነው። የማነጻጽረው ንጽጽር መስመር በመስመር ወይም ሀረግ ባሐረግ ሳይሆን ስምንት ዋና ዋና ነጥቦችን ብቻ ነቅሼ ነው የማቀርበው። አንደኛው ነጥብ የመጀመሪያው ስንኝ እንምሰድ። She would have died hereafter, there would have been a time for such a word የሚለውን ፀጋዬ ሲተረጉመው እረፍቷም ሞቷም እንቅልፏም ከእንግዲህ ወዲያ ነበሪ አማካዩ ጊዜ ሲያመች ለዋይታና ለዋዋይ ይለዋል። በፈረንጆቹ ባህል በተለይ በእንግሊዙ ከንፈርን መከርቸም ነው ለመርዶ የሚሰጠው አጸፋ። በኢትዮጵያዊ ባህል ግን ሞት እረፍትም እንቅልፍም ነው ቢባልም አጸፋው ጊዜ ተወስዶ መወያየትና ማወያየትና በዋይታም ደግሞ በልቅሶ እርም ማውጣት ነው። አያችሁ የእንግሊዙ አይነት ሁናቴ እና የኢትዮጵያዊ አይነት ሁናቴ ዋይታና አዋሪ ባሉበት ነው የሚከናወኑ። ፀጋዬ የዛን ባህል ባሪያ ሆኖ አይደለም የተከተለው፣ ወደ ኢትዮጵያዊ ባህል ለውጦ ነው አዛምዶ የተረጎመው። እና ቱርጓሜው የሀገርን ባህል ከውጭው ባህል ጋር አዛምዶ ነው ያመጣው። በዚህም ፍሬ ነገሩን ይበልጥ ለማጤንና ለማጣጣም በታዳሚው ዘንድ አስችሎታል። ቁጥር ሁለት ንጽጽር ቱሞሮ እንቱሞሮ እንቱሞሮ የሲለብሉን የተረጋጭ ፊደል ቆጠራውን ሲለብል ማለት ኡ ወይ የሚለው ድምፅ ነው አንድ ሲለብል የሚባለው ስለዚህ የሲለብሉን የተረጋጭ ፊደል ቆጠራውን ከድርጨቱ ጋር ሳይቀር ዋህዶ ነው ፀጋዬ የተረጎመው። ቱሞሮውን ነገ አላለው። የነግቡሎ የነግቡሎ የነግቡሎ ብሎንች። የቱን ያህል አያችሁ ሁለቱን ቋንቋዎች ማቀራረቡን ማዛመዱን ልብ ይለዋል። ቁጥር ሶስት ክሪፕስ ኢንዝስ ፔቲ ፔይስ ፍሮም ደይ ቱ ደይ በአማርኛው ከቀን ወደ ቀን ይሳባል በእድሜ ንፉግ ጀርባ ታዝሎ ከቀን ወደ ቀን ይሳባል በእድሜ ንፉግ ጀርባ ታዝሎ። የጸጋዬ ስኒ በእድሜ ንፉግ ጀርባ ታዝሎ። በእንግሊዝኛው የለም። በእንግሊዝኛው ባህል እንደ ሴት ታዝሎ ብሎ አይደለም ሴክስፒር የጻፈው። ግን ጸጋዬ ምናብ ውስጥ ይህንን ምስል ጫነበት ሴክስፒር ያንን ምስል ያዘለችውን ህፃን ቶሎ ከጀርባ እንዲወርድላት እንደምትመኝ ሴት ወይም እናት ንፉ እድሜ ብሎ ነው ሐሳቡን የተረገሙ ይታያቸኋል። ንጽጭሩ አራተኛ ነጥብ ቱ ላስት ሲለብል ሪኮርድድ ታይም እስከ መጨረሻዊ ጊዜ ቀነቀጠሩ ነው የሚለው ፀጋዬ ማለት ያሉት እንደ ወቅቱ እንግሊዝኛ ግን ኃይል የለውም። ቁጥር አምስት and all our yesterdays have lighted fools the way to dusty death በአማርኛ ትላንትና ትላንትና በስቲያ ረጅሎች ጥርጊያ አሳምሮ ወደ ሞት ትቢያ ይሸኛል ዛሬ ፈቅሮ ነገ ቀብሮ ይሁት ዛሬ ፈጥሮ ነገ ቀብሮ የስተርዴይዝ የሚለውን አንድ ቃል ብዙ ፕሉራል እንዴት እንደሚያካብተው እና በትላንት ትላንት በስቲያ አዳብሮት ዳስቲ ዲዝ የሞት ትቢያ ነው የሚለው ሽኝቱ በዛሬ ፈጥሮ ነገ ቀብሮ ግሩም ሆኖ ቀርቧል። ግሩም ሆኖ ዛሬ ፈጥሮ ነገ ቀብሮ። ማን ባለቅሪ ብቻ ነው እንደዚህ ያለ ነገር ሊናገር? የሚዚ ያለ ሀረግ የል ቲያትር ብቻ ነው ይህንን ያወጣ የሚችል ፀጋዬ ጥፊ ማለትን አልመረጠም፣ ረከተው ቅሪ እንጂ ሻማም ካንድልን ሻማ አላላትም የእድሜ ጭላንጭል እንጂ፣ የሰው ህይወት የሰው እድል። ቅሪን ግን ሁለቴ ደግሟታል። ለምን ቢሉ አውት አውት ነው ያለው ሼክስፒር እና እሱም ቅሪ ይልና መጀመሪያ አረከቶውን ቅሪ ብሎ ፀጋዬ ደግመዋል። ይሄ ቁጥር ሰባት ነው የንጽጽሩ ነው የመረጥኩት ፖር ፕላየር ስ ስ ስ ስ እንዘርድኖ ሞር ሞያ እንዳነሰው ተዋናይ ሲተረጉመው፣ ፀጋዬ ሙያ እንዳነሰው ተዋናይ ተታትሮ፣ ተፍጨርጭሮ፣ ተርበትብቶ መድረኩ ላይ ለምርቻ ብቻ የሚታይ ምንም አይወጣለት። ግሩም ትርጉም እንዲያውም አዳብሮት ወዲያው በቅጽበት ለመጥፋት እንደማያዛልቅ ሲሳይ ይለዋል ያክልበታል ማዘልክ ሲሳይ አሁን ለጊዜው ከበርክ ሚሊዮን ሲሳይ የመጨረሻው ልጥ ነው። የሰው ልጆች ሕይወት ተረተሽ ተረብነሽ፣ ከንቱ ጫጫታና እውቀት፣ ቋሚ ትርጉም የሌለበት ምንም እሺ፣ ማጠቃላይ ያዳምጡልኝ በጥሞና ሼክስፒር በብዙ ስርዓተ ትምህርቶች ከሪክለሞች ማለት ነው በተለይ በሊበራል አርትስ ወይም ሂማኒቲስ ውስጥ ኤዲቲ ቱ ቢ ስታዲድ ክላሲክ ሆኖ በየፈርጁ ይሰጣል። ነገር የለም አይሰጥም። በየፈርጁ እንኳን ሊሰጥ እንዲያውም ስሙም አይጠቀስም ብሎ እኔ ተማሪ በነበርኩ ጊዜ ተፈሪ መኮንን ትምህርት ቤት፣ ጀኔራል ዊንጌት ትምህርት ቤት እንግሊዞች ነበሩ መነሱ የሼክስፒሪን ቲያትሮች፣ ስንኞች እንደዚህ አይነቶች ቁንጽር እየወሰዱ ያስጠኗቸዋል። እኛ ላይ ሲፈልሉ መጥተው ቱሞሮ ቱሞሮ ወይ ቱቢ ሆ ቱቢ እያሉ ነበር። ጥሩ ምክንያቱም በእንግሊዝኛ ችሎታ በጣም የዳበረ እንዲሆን፣ የቅኔም እውቀታቸው ከፍተኛ እንዲሆን ረድታቸዋል። እንደኔ ያሉትንም ሰዎች እንዲፈጠሩ አድርጓል። አሁንስ እኛ በስርዓተ ትምህርታችን ውስጥ ሼክስፒርን የሚያህል ሰው እንዴት አስገብተን ከመጀመሪያ ደረጃ ጀምሮ አናሰብራቸው ማስተማር አለብን። ለነሱ ባይሆን ቀለል ያለው ትርጉም እንዳሁኑ፣ ኦሪጂናሉ እና ከባድ የሆነው ትርጉም ሳይሆን ቀለል ባለ አማርኛ ሊቀርብላቸው እና ሊያጠኑ ይችላሉ። ይሄ ነገር ልታስገቡበት ይገባል። በስነ ጽሁፍ አለም ራሱን የቻለ የጥናት ፈርጅ ነው እኮ ሼክስፒር። በትያትሩ ማለት የሼክስፒር ትወናና ምድረካ ስፔሻላይዝ የሚያደርጉበት ልዩ የሙያና ክህሎት የሚያገኙበት መስክ ነው። ሰፊው ምሁራን ቤተሰብም የሐሴትና የአእምሮ ከሳቴ ብርሃን ነው። ብርሃን የሚከፍት ማለት ነው ከሳቴ ብርሃን። የቅኔ ቃላትን በንባብ ሆነ በቃል ማጣጣም ልዩ ጣዕም አለው። ቃላቱ ሙዚቃዊ ባህሪ ያላቸው እንደ ሙዚቃ ወደ ሌላ ዓለም ያሸጋግሩናል። አሁን እነ እንኳን ፈርፈሮቹ ተጣም ተረን ተጣም ሲሉ ወደ ሌላ ነው የወሰዱናል። ልክ እንደዚያ ነው የቅኔ ኃይል እና ወደ ሌላ ዓለም እናሸጋግረም። ከቃላቱ ደግሞ ዜማና ትርጉም ባሻገር ተመልካቹ ሰብአውያን ገጸ ባህርያትን ይተዋወቃል። በተሳሉት ገጸ ባህርያት ስሜቶች ውስጥ በማስዋኘት የሰብእናን አድማስ ያስፋሉ። የሌላ ሰውን ችግር ትራጀዲና ኮሜዲ አንዳንዴም ወለፈንድነቱን ቲያትር ስንመለከት ሆነ ስንወኒስ፣ ተዋናይ ሆነን ስንሰራ እንገነዘባለን። እኛነታችንን በገጸ ባህሪ ውስጥ፣ ገጸ ባህሪውን በእኛነታችን ውስጥ እናገኛቸዋለን። ይህም የሰብአዊ ፍጡርን አንድ መሆን ያበስርልናል። የቲያትር ዋና አገልግሎት ወይም ግልጋሎት ይህን አንድ አንድነት ይህን እርስ በርስ የእርስ በርስ አንድነት ማስረጽ ነው። በግዕዝ እንደሰፈረው ሱቱፋንህ በበይናቲነ ሱቱፋንህ ይለዋል። ሱቱፋንህነ በበይናቲነ መልእክተ የምንማረው በቄስ ትምህርት ቤት ሐዋርያው ዮሐንስ መልእክት ነው። እና እዛ ውስጥ ነው ሱቱፋ እህን በበይናችን የሚለው ሀረግ ያለው። አንድነታችንን የሚያበስው በዚህ ነው አንድነት የምንሆነው ነው የሚለው ያ መልእክት። እና ትያትርም ይህን አንድነት በሌላውን ጋር በሰበና አንድነት እንዲያዳብርልን ግብ ዓላማ እንደሆነ ሁሉ ከፍጻሜ ያድርስልን ብዬ እግሬን አቆማለሁ።